ሰላም ለእናንተ ይሁንላችሁ። ውድ እግዚአብሔር ቤተሰቦች በመላው ዓለም ያላችሁ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን እግዚአብሔር ክብሩን ይውሰድ። አሁን ያለነው በቦሌ አጥቢያ ቤተክርስቲያን ያለ ነው። በቦሌ አጥቢያ ቤተክርስቲያን እግዚአብሔር ባደረገልን ቸርነት፣ እግዚአብሔር በሰራልን ቸርነት አማካኝነት ይኸው እንደምታዩት የአጥር ስራዎች ተጀምረዋል። ክሊሪንግ ስራዎች ተጠናቀዋል። አሁን እንግዲህ ለመሰረቱ ቁፋሮ የሚሆን ስራዎች በዚህ አካባቢ ደግሞ በምትመለከቱት የግሪን ኤሪያዎች አካባቢ ይሰራሉ፣ ያምራሉ። እጅግ የሚያስደንቅ ለጌታ ቤት የምንሰራው ስራ ይሆናል። ዓለም ለጨለማው ዓለም ጣዖት ትሰራለች፣ ሀውልቶችን ታበጃለች። እኛ ደግሞ ልዑል አምላክ የናዝሬቱ ኢየሱስ ክርስቶስ የሚመለክበትን ቦታ እንሰራለን ዊዛውት ኤኒ ኮምፕሮማይዝ ሳናመቻመች ሳናደላድር፣ ወይም ደግሞ ወደኋላ ወደፊት ሳንል በአንድ ልብ አቋም፣ ልክ ነህሚያ እንደተናገረው ሁላችንም መጽሐፍ ቅዱሳችንን እናወጣለን። መጽሐፍ ቅዱሳችንን በነህሚያ ምዕራፍ ሁለት ላይ እናደርጋለን። የእግዚአብሔር ቃል በነህሚያ ምዕራፍ ሁለት ላይ እንደዚህ ይላል በንጉሱ በአርጤክስስ በሃያኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሥ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበረ። ንጉሱም ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም አድርጌ ፈራሁ። ንጉሥ ንጉሱም ንጉሥ ሺህ ዓመት ይንገሥ። ንጉሱንም ንጉሥ ሺህ ዓመት ይንገሥ። የአባቶቼ መቃብር ያለባት ከተማ ተፈታለች፣ በሮቿን በሳት ተቃጥለዋል። ፊቴ ስለምን አይዘን አልኩት። ንጉስ ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ንጉሱንም ንጉስ ደስ ቢያሰኝህ፣ ባሪያህ በፊትህ ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶች የመቃብር ከተማ ስደደኝ አልኩት። ንግሥቲቱን በአጠገቡ ተቀምጣ ሳለች ንጉሱ መንገድህ እስከ መቼ ድረስ ይሆናል መቼም ትመለሳለህ? አለችኝ ንጉሱም ይሰደኝም ዘንድ ደስ አለው። እኔም ዘመኑን ቀጠርኩለት። ንጉሱም ንጉሱንም ንጉስ ደስ ቢለው እስከ ይሁዳ አገር እንዲያደርሱ በወንዞች ማዶ ላሉት ገዥዎች ደብዳቤ ይሰጠኝ፣ በቤቱም አጠገብ ላለው ለግንብ በሮች፣ ለከተማው ቅጥር፣ ለምገባበት ቤት እንጨት እንዲሰጠኝ ለንጉሥ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኛሉ። ንጉሱም በእኔ ላይ መልካም እንደሆነች እንደ አምላኬ እጅ ሰጠኝ። በወንዝ ማዶ ወዳሉት አለቆች የመጥቼ የንጉሱን ደብዳቤ ሰጠኋቸው ንጉሱም ከኔ ጋራ የሰራዊቱን አለቆች ፈረሰኞች ሰደደ ሃሮናዊውም ሰንባላጥና ባሪያው አሞናዊ ጦበያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ ባዩ ጊዜ እጅግ ተበሳጩ እጅግ ተበሳጩ ውድ እግዚአብሔር ቤተሰቦች በዚህ ክፍል ላይ በጣም ወሳኝ ነገር የምንመለከተው አንደኛ በመብል ያልሆነ በወይን በወይም ጠጅ ያልሆነ በሚበላ ማለፊያ ጮማ ባልሆነ በተለያየ መንገድ ሊያስደስቱት የሚችሉት ነገሮች በሞላበት ቦታ ነህምያ በንጉሱ ቤት በንጉሱ ጠጅ አሳላፊነት የሐዘን ፊት ታየበት። ነህምያን ያውቀው ነበረ። በመብል ያልሆነ በመጠጥ ያልሆነ በክሳት ያልሆነ በበሽታ ያልሆነ በተለየ ችግር ያልሆነ ሐዘን እንደሆነበት ስላወቀ ምን ሆነሃል? አለው። ነህሚያም ጉዳዬ ከመብል አይደለም፣ ጉዳዬ ከልብስም አይደለም፣ ጉዳዬ በዘመኑ ካለው ማለፊያ ጮማም አይደለም። ጉዳዬ ያለው ከአንድ ነገር ነው። የሐዘኔ ምንጭ ይሄ ነው። ኢየሩሳሌም ተፈታለች። ኢየሩሳሌም ቅጥሯ ፈርሷል። ኢየሩሳሌምን እሰራ ዘንድ እግዚአብሔር በልቤ ላይ አሳስቧልና ይህንን ነገር ለማድረግ ቆርጬ ስለተነሳው ባንተ ፊት ያለኝን ነገር ለማቅረብ ባለመቻሌ በውስጤ ሐዘን ይሰማኛል። የከተማዬ መፍረስ ያሳስበኛል። የኢየሩሳሌም ቅጥር መፈራረስ ያስጨንቀኛል። ቤቱ መፍረስ ያስጨንቀኛል። ይህ ነው ሐሳቤ፣ ይህ ነው ሐዘኔ እንጂ ንጉሥ ሆይ በአንተ ፊት የቀረበልኝ ማዕድ ጎድሎብኝ አይደለም። ወገኖች፣ የውድ እግዚአብሔር ቤተሰቦች፣ በዙሪያችሁ ካለው ነገር ወጣ ብላችሁ አሁን እግዚአብሔር የሚፈልገውን ነገር ማየት ትችላላችሁ። በዙሪያችሁ ካለው ነገሮች ወጣ ብላችሁ አሁን ጌታ መንፈስ ቅዱስ የሚፈልገውን ማየት ትችላላችሁ። እንግዲያውስ አንድ ነገር ልንገራችሁ፣ በዝች ሰዓት፣ በዝች ደቂቃ፣ በዝች ሚኒት እጅግ ብዙ የጨለማ ልጆች ለሰይጣናዊው መንግስት ጣዖትን ይሰራሉ። ለሰይጣናዊው መንግስት ሐውልትን ያቆማሉ። እኛ ደግሞ ለእግዚአብሔር ቤት ለአምልኮ ወንድሞች በህብረት ሆነው ለሚዘምሩበት፣ በእግዚአብሔር ቃል ለሚጽናኑበት፣ ከእስራት ለሚፈቱበት፣ ጨለማ ለሚፈርስበት፣ መንፈስ ቅዱስ ለሚሰራበት ታላቅ ለሆነው ለጌታ እጅ መገለጫ ራሳችንን ማንነታችንን ገንዘባችንን ሀብታችንን በመስጠት የእግዚአብሔርን ቤት እንሰራለን። ኑ ተነሱና የእግዚአብሔርን ቤት እንስራ። መሪው ቃል ይሄ ነው፣ እንነሳና እንገንባ፣ እንነሳና እንስራ፣ እንነሳና ቤቱን እናሳምር። ውድ የእግዚአብሔር ቤተሰቦች በቤላው በነበረው እናት ቤተ ክርስቲያን የተረባረባችሁ እስከ መጠናቀቂያው ድረስ ቀኝ እጃችሁን የሰጣችሁ ልዑል አምላክ እግዚአብሔር ይባርካችሁ። ዛሬም ትልቅ ስራ ተሰጥቶናል። ዛሬም ትልቅ አጀንዳ አለብን። አሁንም የእግዚአብሔርን ቤት እንሰራለን። አሁንም የእግዚአብሔርን ቤት እንገነባለን። ውድ የእግዚአብሔር ቤተሰቦች በቤተ ክርስቲያን በተለያየ አገልግሎት ለመገልገል መጣችሁ፣ መንፈስ ቅዱስ አጽናንቷችሁ፣ ፈውስ ሆኖላችሁ፣ ድንቅና ተአምራት ሆኖላችሁ፣ በእግዚአብሔር ቃል ተጽናንታችሁ፣ እጅግ ብዙ የነፍሳት ድነት አይታችሁ፣ በቤቱ ረፍት ኖሯችሁ፣ ደግሞም ለዚህ የቤቱ ስራ የኩፖን ካርድ በቤተ ክርስቲያን ውስጥ አገልጋዮች ሲሰጡ ቆመን በጉባኤ ማስታወቂያ እያደረግን ኩፖን ስንሰጣችሁ ያንን ስጦታ ለማምጣት ያንን ገንዘብ ለማምጣት ቃል የገባችሁ እነሆ ያለፉት ሁለትና ሶስት እነዛ አራት ወራቶች በትጋት የዘራንበት በትጋት ያንን ኩፖን የሰጠንበት ሰዓት ተጠናቆ አሁን ገንዘብ ማስገቢያችሁ ሰዓት ነው። አሁን ገንዘቡን ማምጫችሁ ሰዓት ነው። ኩፖኑን የሸጣችሁበትን ኩፖኑን ለህት ለወንድሞቻችሁ ያቀረባችሁበትን ያንን ምን የምትሉበት ሰዓት ነው። ገንዘቡን የምታመጡበት ሰዓት ነው። ኩፖኑን የሚቀበሉ ኮሚቴዎች ሌት ተቀን እየደወሉ ነው ወደ እናንተ። ስለዚህ ያች የወሰነውን ኩፖን ምንንላለን እንመልሳለን። ውድ እግዚአብሔር ቤተሰቦች ደግሞ በሁለተኛነት ለእኛ ለእኔና ለእናንተ አሁን ለምትመለከቱት በጌታ በኢየሱስ ክርስቶስ ስም አደራ የምላችሁ አደራ የምላችሁ አሁን በዚህ ሰዓት በ31 41 የኢትዮጵያ ንግድ ባንክ አካውንት ገንዘብ በማስገባት ያላችሁን በማስገባት የኔ ገንዘብ ለግንባታው ተነስቼ እሰራለሁ እንደ ነህሜ ያቆማለሁ በማለት ያላችሁን ስጦታ እንድታደርጉ አደራ እላችኋለሁ በ31 41 ላይ ኑና እንገንባ ኑና እንስራ ተነሱና የእግዚአብሔርን ቤት እንገንባ በሚለው መሪ ቃል በኢትዮጵያ ንግድ ባንክ የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን 31 41 ላይ እንድትረዱን ስል አደራላለሁ። የዘላለም አምላክ ቅዱስ እግዚአብሔር በልጅ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት አሁን በዚህ ስራ ላይ የሚሰባሰቡ በዚህ ስራ ላይ የሚዘጋጁ በዚህ ስራ ላይ የሚሯሯጡ ገንዘባቸውን ሀብታቸውን የሚሰጡ ድንጋይ እያመጡ የሚያስገለብ ፌሮ እያመጡ የሚያስገለብጡ ሲሚንቶ እያመጡ የሚያስገለብጡ ጉልበታቸውን ገንዘባቸውን የሚሰጡ አሁን የእግዚአብሔር ሰው አዞኛል። አሁን በዚህ ሰዓት በሰላሳ አንድ አርባ አንድ ላይ ተነስቼ ገንዘብ አስገባለሁ። እግዚአብሔር መስዋዕቴን ያከብረዋል። እግዚአብሔር ስጦታዬን ያከብረዋል። ትንሽ ነች አልልም ትልቅ ነው አልልም ያለኝን ግን እንደ ነህሚያ ተነስቼ ጦቢያና ሰንበላጥን ሳልቅ እንዴት ይገነባል? እንዴት ያልቃል እንዴት ይሰራል? በምን አቅማቸው? በምን ገንዘባቸው? በምን ጉልበታቸው የሚሉኝን ሳልሰማ ያለኝን አደርጋለሁ ለምትሉ እነሆ፣ በጌታ በኢየሱስ ክርስቶስም እግዚአብሔር ይባርካችሁ። በነገር ሁሉ ተባረኩ። በነገር ሁሉ አቅም ይሁንላችሁ። እነሆ፣ መልቲፕል በሆነ ፍሬ በጌታ በኢየሱስ ክርስቶስም፣ ማህፀንን በሚከፍት ፍሬ፣ በረከትን በሚሰጥ ፍሬ ከጨለማ ወደ ብርሃን በሚያወጣ ኃይል ከመያዙ ወደ መለቀቅ በሚያሻግር ጉልበት በኢየሱስ ስም ባረኳችሁ። ነገሮች ከፍለፊታችሁ ይከፈቱ። በሮች ከፍለፊታችሁ ይከፈቱ። ሞትን ድል በነሳው በኢየሱስ ስም፣ የትኛውም የጨለማ አሰራር፣ የትኛውም የጨለማ ጉልበት ሞትን ድል በነሳው በኢየሱስ ስም ሰም በእሳት እንደሚቀልጥ አሁን ከፍለፊታችሁ የቀለጠ ይሁን። ጌታ ሆይ ጸልያለሁ፣ የተአምራትህን እጅ አሳያቸው። አሁን ተነሱና ከስር በምታዩት ከስር በምትመለከቱት በመትመለከቱ ሰላሳ አንድ አርባ አንድ ላይ አስገቡ ወደ እግዚአብሔር ቤተሰቦች፣ በዚህ ሰላሳ አንድ አርባ አንድ ላይ በሚያስገቡ እህትና ወንድም እናትና አባት ድርጅቶች፣ ክርስቲያናዊ ድርጅቶች፣ እርዳታ የሚያደርጉ ሲሚንቶ የሚያስገቡ ድንጋይ የሚያስገቡ ኩፖኑን፣ የቤተ ክርስቲያኑን ኩፖን የሚያስገቡ ስጦታ የሚያስገቡ ኮሚቴዎች ተዋቅረዋል። ኮሚቴዎች አሉ። እነዚህ ኮሚቴዎች የስም ሊስታችሁን በመያዝ የገባውን ገንዘብ አንድ ላይ አታጭድ በማድረግ በየሳምንቱ ቅዳሜ ቅዳሜ እዚህ ቦታ ላይ ቆሜ ስማችሁን እየጠራው ባረካለሁ፣ እጸልያለሁ፣ አመሰግናለሁ። ከነሱ ጋር በመናበብ ያስገባችሁትን ሁሉ ብዛት ያላቸው በሂሳብ አገልግሎት ውስጥ ያሉ አገልጋዮች ናቸው። አንዲት ምሳት ቃል የገባችሁን እዚህ እናነባለን። ወደ እግዚአብሔር ቤተሰቦች፣ እግዚአብሔር ከሰጠኝ ራዕይ ጋር ትቆማላችሁ። እንደ ሙሴ ቀኝ እጅ ትደግፋላችሁ። እንደ ነህሚያ እንነሳናን ንስራ ስንል እንነሳናን ገንባ ስንል አብራችሁ ተወጣላችሁ። ድሉ ለእናንተ ይሆናል፣ ክብሩ ደግሞ ለእግዚአብሔር ይሆናል። ተነሱና አሁን አድርጉ፣ ተነሱና አሁን ስሩ፣ ተነሱና አሁን ስጡ። እግዚአብሔር አምላክ ይባርካችሁ። የእናንተው ታማኝ ባሪያ ነቢይ ኤርሚያስ ነኝ። እግዚአብሔር አምላክ ይባርካችሁ። ሁላችንም ተነስተን ወደ ባንክ እንሄዳለን። 31 41 የእግዚአብሔር ሰው አካውንት ውስጥ በስልክ ማስተላለፍ ይቻላሉ ይቻላል። ውድ የእግዚአብሔር ቤተሰቦች ከቴሌ ብር ላይ አካውንት ማስተላለፍ እንችላለን ወይ እንችላለን። በቴሌ ብር እንዴት እንደምናስተላልፍ ይህንን አገልጋዮች ያሳዩናል፣ ሚዲያው ላይ እናያለን። በቴሌብር እንዴት እንደሚተላለፍ፣ ኢትዮጵያ ንግድ ባንክ ላይ እንዴት እንደሚገባ። ሰላም ለእናንተ ይሁንላችሁ። አምናለው ቅዳሜ እዚህ ስመጣ የሚሰጠኝ እጅግ ብዙ ስም አለ። እግዚአብሔር ቸርነት ያበዛለት። ከምዕራብ፣ ከሰሜን፣ ከደቡብ፣ ከምስራቅ ይህንን ድምፅ የሰማ በፍጥነት ይህንን ያስገባል። የናንተ ገንዘብ እንዲሰራ፣ የናንተ ገንዘብ ማድረግ የሚገባንን ነገር ሁሉ እንድናረግ ቤቱን እንድንገነባ ይረዳናል። ወዳችኋለሁ። ሰላም ለእናንተ ይሁን። አሁን ጸጥታ የሆነው አገልጋዮች የግንባታ ሰራተኞች ለምሳ ወጥተው ነው። አሁን በዚህ ሰዓት ጸጥታ የሆነልን በዚህ ምክንያት ነው። እግዚአብሔር አምላክ ይባርካችሁ። ሰላም ለእናንተ ይሁን።